ከዋት ስንዴ ዘርተው በሰርክ ሰብስበው መስዋዕት አሳረጉ። በማግስቱም ከግራ አብት ዛፍ ላይ በሬዎችን አውጥተው ስንዴውን አበርክተው ሰባ ሰባት የእንቅብ መስፈሪያ ሰብስበዋል። አቡነ ገሪማ በሮም ሀገር መስፊያኖስ የሚባል ንጉስ ነበረ። ሰፍንጌ የምትባል ሚስት ነበረችው። ሆኖም ግን መካን ነበረች። እርሷም አምላኳ እግዚአብሔርን ልጅ እንዲሰጣት በቅድስት ድንግል ማርያም አማላጅነት ስትማጸነው ከኖረች በኋላ የፈጣሪ ፍቃድ ሆኖ ወንድ ልጅን ወለደች። ስሙንም ይስሐቅ ብላ ጠራችው። ልጇን በቤተ ክርስቲያን ስርዓት ካደገ በኋላ ተምሮ በዲቁና ማገልገል ጀመረ። ንጉሥ መስፊያኖስ ሲሞት የሳቅ በአባቱ ፈንታ ተተክቶ ሮምን ሲያስተዳድር ለሰባት ዓመታት ኖረ። አንድ ቀንም በዋሻ ይኖሩ ከነበሩት ከአባ ጳንጠሊዮን ዘጾማት እንዲህ የሚል መልእክት ደረሰው። የሰሐቅ ሆይ ሙታኖችን ይቀበሩ ዘንድ ሙታኖችን ተዋቸው፣ አንተ ግን ክብር ይግባውና የክርስቶስ የማያልፍ መንግስት ትሻ ዘንድ ወደ እኔ ና። መልእክቱን ከተመለከተ በኋላ የይስሐቅ መንግስቱን ትቶ በሌሊተ አባ ጰንጠሊዎን ወደሚኖሩበት ዋሻ ለመሄድ ጉዞ ጀመረ። በዚህንም ጊዜ ቅዱስ ገብርኤል ተገለጠና በብርሃናውያን ክንፎች ተሸክሞ አስር ወር የሚወስደውን መንገድ በሦስት ሰዓታት ጉዞ ከአባ ጰንጠሊዮን በዓታ ደረሰው። አባ ጰንጠሊዮን ይስሐቅን ተቀብሎ ወደ በዓቱ አስገባው። በኋላ ምንኩስናን ልብስን አለበሰው። ከዚህም በኋላ በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ድረስ በተጋድሎ ኖረ። ከዚህም በኋላ አባ ይስሐቅ መሌራ ወደምትባል ስፍራ ሂደው ድንቆች ተአምራቶችን አደረጉ። በሽተኞችን እየፈወሱ አጋንንቶችንም ያወጡ ነበረ። በመጽሐፈ ስንክሳርም እንደተመዘገበው እኚህ አባት ከእለታቱ በአንድ ቀን በጠዋት ስንዴ ዘርተው በሰርክ ሰብስበው መስዋዕት አሳረጉ። በማግስቱም ከግራብድ ዛፍ ላይ በሬዎችን አውጥተው ስንዴውን አበርክተው 77 የእንቅብ መስፈሪያ ሰብስበዋል። ከዚህ በኋላ በአለት ላይ የወይን ሐረግ ተከሉ። እርሷም ወዲያው በቅላ አብባ ፈሬ ስታፈራ በወይኗ መሳይት አሳረጉ። በሌላ ቀን ደግሞ አባ ገሪማ መጽሐፍ እየጻፉ ከቆዩ በኋላ መምሸት በመጀመሩ ፀሐይ ሊጠልቅ ተቃረበ። ያን ጊዜም በጸሎታቸው ጽህፈታቸው እስኪፈጽሙ ድረስ ፀሐይ በቦታው እንዲቆም አደረጉ። በኋላም ከእጃቸው የወደቀው በትር ወዲያው በቅሎ አቆጥቁጦ አደገ። ምራቃቸው ትፍ ያሉበትም ስፍራ እስከ ዛሬ ድረስ ሕሙማን ይፈውሳል። በአንዲት ዕለት መቅኑናቸውን ተቀብለው ከመነኮሳት ጋር ሲሄዱ መንገድ ላይ ቤተ ክርስቲያን አግኝተው ሲጸልዩ ካህናት ቅዳሴ እንዲያሟሉባቸው ጠየቋቸው። በዚያን ጊዜ ሌሎቹ ምግብ በልተው ነበርና አንችልም አሉ። አባ ይስሐቅ ግን አልተመገቡ ነበርና መቅናቸውን አስቀምጠው ቅዳሴያቸውን አሟሉ። ባልንጀሮቻቸው ግን በልተው የቀደሱ መስሏቸው አባ ጰንጠሌዎን መጥተው ቀሲስ ይስሐቅ ከበላ በኋላ ቀደሰ ብለው ከሰሷቸው። አባ ጰንጠሌዎንም አባ ይስሐቅ ሲመለሱ ልጄ ሆይ ምስጢር ስላለኝ ሰዎችን ካጠገብህ ገለል አድርጋቸው ሲሏቸው አባ ይስሐቅም ሰዎቹን ተውና እንጨቶቹና ድንጋዮቹ ገለል ሊበሉ ብለው መለሱላቸው። ወዲያውኑም እንጨቶቹና ድንጋዮቹ አንድ ምዕራፍ ያህል ከቦታው ሸሹ። በዚህም ጊዜ አባ ጰንጠሌዎን ልጄ ይስሐቅ ሆይ ገረምኸኝ እያሉ አደነቋቸው። አባ ገሪማም ተብለው መጠራት የጀመሩበትም ከዚያን ጊዜ ጀምሮ ነው። በመጨረሻም አባ ገሪማ መልካም ተጓድሏቸውና የቀና አካሄዳቸውን በፈጸሙ ጊዜ ከበሪግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰኔ 17 ቀን ተገልጦ ስማቸውን የሚጠሩትን መታሰቢያቸውን የሚያደርጉትን ገድላቸውን የሚጽፉ፣ የሚያነቡ፣ የሚተረጉሙትን በሕይወት መጽሐፍ እንደሚጽፍላቸው ቃል ኪዳን ሰጥቷቸዋል። ዳግመኛም የተራበውን ላበላ፣ የተጠማውን ላጠጣ እኔ የሕይወት እንጀራ መግበዋለሁ፣ የደህንነትንም ጽዋ ጠጣዋለሁ። ቤተ ክርስቲያን በማህሌት ያመሰግነውን የጸለየውን፣ እኔ የብላክት ምስጋና አሰማዋለሁ የተራቆተውን ለሚያለብስ የብልህ ልጅ ያሰራውን የብርሃን ግምጃንም አለብሰዋለሁ። ነፍሱም ከስጋው በምትለይበት ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክት በዙሪያው ቆሟለሁ። በስምህም ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን ይሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስቴ ይቀበለዋለሁ ቦታህንም የሚያከብረውንም እኔ በመንግስት አከብረዋለሁ። ጠላቶች አጋንን ተረቅጦ የሚገዛበትንም ሰጠዋለሁ አለው። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያ ቤት ላደረገ ገድሉንም ለጻፈ እስከ ስንት ትውልድ ትምርልኛለህ? ብሎ ጠየቀ። ጌታችንም እስከ አስራ ሁለት ትውልድ እምርልሃለሁ ብሎ መለሰለት። አባ ገሪማ መልሶ ጌታዬ ልጆች ባይኖሩትስ ምን ታደርጋለህ? አለው ጌታችንም አስራ ሁለት ጽህፍ ክብር እሰጠዋለሁ ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምስራች ነግረሃለሁ፣ ካለው በኋላ ሰላምታ ሰጥቶት በክብር ወደ ሰማይ አረገ። አባ ገሪማም እግዚአብሔር በሰጣቸው ክብር ተደሰቱ። በቅጽበትም በብርሃን ሰረገላ ተነጥቀው ብሔረ ሕያዋን ገብተዋል። በቤተ ክርስቲያናችን በተለይም በገዳማቸው በመደራ አባገሪማ የተሰወሩበት ሰኔ 17 በየዓመቱ በድምቀት ይከበራል። እግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። እመቤታችን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ በመንፈሳዊ በረከትም ያክብራችሁ ከኔ ጋር ይህን ቃል ሌሎች ሰዎች እንዲሰሙ ላይክና ሼር የምታደርጉ ሁሉ እንደ ሁሌው ልዑል እግዚአብሔር የልባችሁን ይፈጽምላችሁ። በየዕለቱ የምትመጡ ሰብስክራይብ አድርጉና ተማሩ። የእኔ ቤተሰብ ሁኑ አይደለም የምላችሁ፣ በዚህ የእግዚአብሔር ቤተሰቦች ሁኑ፣ የነቢያት ቤተሰቦች ሁኑ፣ የሐዋርያት ቤተሰቦች ሁኑ፣ የቅዱሳን ቤተሰቦች ሁኑ፣ የዘላለምንም ሕይወት ውረሱ። አሜን።